አባባ ነፃ አወጣቸው። አባባ ወደ ቤታቸው በሰላም ተመለሱ። ካሌብ እጅጉን ደስ አለው። ቲና በስተመጨረሻ በፖሊስ ቁጥጥር ስር ዋለች። ቲና ታሰረች። ቲና በጣም ብዙ ወንጀል እንዳለባትና ከዚህ በፊትም የተለያዩ አይነት ወንዶችን እያገባች ሀብትና ንብረታቸውን እንደምትዘርፍና እንደምትሰርቅ ጉዲ ወጣባት። እስር ቤት ለአስር ዓመት ተፈረደባት። እጅጉን ያሳዝናል። ኤደን ኤደን ካሊብን እቅፍ አድርጋ በጣም አመሰግናለሁ አባዬን ስለመለስከው ብላ አለችው። ካሊብ ካሊብ ኤደንን ሂዶ እባክሽ ቅርታ አድርግለት ለዳኒ ዳኒ አንድ ማ ይሉት ስህተት ሁለት ሶስት ስህተትን ሰርቷል። ነገር ግን በፍጹም እጅግ ጥሩና መልካም ነው፣ እባክሽን ብሎ ለመናት። እሷም ደግሞ አስብበታለሁኝ እንጂ በፍጹም አሁን ላይ ቶሎ እሺ የምልህ አይመስለኝም። ምንም ቢሆን ገና ለገና አባባን መለሰ ብዬ ልቤን ሁለተኛ መስበር አልፈልግም ብላ አለችው። ካሌብ ካሌብ ዳኒን ይቅርታ አድርግልኝ። ዳኒ እውነት ለመናገር አንተ ከቲና ጋር እንኳንም ተኛህ፣ ምክንያቱም እኔ እስከ ዛሬ አንተ አብረሃት ባትን ኑሮ ትክክለኛ ማንነቷን አላውቅም ነበር ትክክለኛ ማንነቷን አላውቅም ነበር። እና ለዚህም እጅጉን አድርጌ አመሰግናለሁ። ነገር ግን አሁን ባለፈው ከኤደን ጋር እጅ ለእጅ ስንነካካ የነበረው የእውነት ትክክለኛ ፍቅር ሳይሆን ዝም ብለን አንተን ለማቃጠል ፈልገን ነው ብሎ አለው። ከዛ ዳኒም እጅጉን ደስ አለውና የእውነት እንደዛ ከሆነ ካሌብ ምን ያህል ውለታ እንደዋልክልኝ አላውቅም። ምክንያቱም ኤደን ማለት ለእኔ በጣም ብዙ ነገር ናት። በእርግጥ በጣም ብዙ ስህተትን ሰርቻለሁ። ያው አይደለ እሷን የተረጋጋና ሰላማዊ እንዲሁም ሀብት ያለው በሀብት የተንጣለለ ሕይወት ለማኖር ፈልጌ ነበር። ነገር ግን ለካስ ሀብትና ንብረት ምንም እንደማያደርግ አሁን ተረድቻለሁኝ። እናም እባክህን ይቅርታ አድርግልኝ ብሎ አለው። ችግር የለውም አሁን ይቅርታ አድርግልሃለሁ ብለው እስ በራሳቸው ተግባቡ አባባ አባባ እንግዲህ ወደ ቤት በሰላም ተመለሰ። እልል እጅጉን ደስ ይላል። እናም እዛ ያሳለፈችውን ነገሮች እያስታወሰ ተይኝ ትሁቴ፣ የእውነት የዚችማ የአረመኔነት እና የክፋት ጥግ ነው። ምን ብዬ እንደማዋራሽ አላቅም ትሁቴ። አባዬ ልክ ነህ። እኔ ራሱ የእውነቴነው ነው ምልህ፣ እንደዚህ አላሰብኩም ነበር። ማለቴ በዚህ ደረጃ ሲጀመርስ የቲዳ በሩን እኮ ዘግታ ነው የምትውለው፣ እና እኔም ደግሞ ተኛች አልተኛች ተነሳ ያልተነሳች አመማት አላመማት እያልኩ እሷን ስንከባከብ፣ እሷ ግን ለካ ለአንተ ድግስህን እየደገሰች ነበር ብላ ስትለው አልፏል። እንግዲህ እኔ ልጅ ከዚህ በኋላ ምንም ማድረግ አይቻልም እና እሷ እንደፈለገች ትሁን በቃ ተያት፣ ብሎ አባባም አላት። እሷም ደግሞ እሺ አባዬ ለማንኛውም ምግብ ላቅርብ አለች። ሰላም ሰላም፣ ውድ እና የተከበራችሁ የህይ ቤቴ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን፣ ሰላም ነኝ፣ ደህና ነኝ። ለዚ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ዳኒዬ ታሪኩን ሰራው ዛሬ ቴናን እንደዛ ሲያቃጥላት። ቆይ ግን ለምንድን ነው እንደዚህ እኔን ማታለልና መሸወድ የፈለከው? ዳኒ እስኪ ንገሪን ቴና፣ ከአንቺ ጋር ሁኜ ምን አይነት ህይወት እየኖርኩ ነበር? አንቺ እኮ ታውቂያለሽ ያገኘሽውን ገንዘብ እንኳ ደብቀሽ ነበር ብሎም ደግሞ የእውነት የቤቱን ወረቀት ውክልናውን አገኘሁ ብለሽ ትተሽኝ ሄደሽ ከራስሽ ጋር ወቅት ስታደርጊ ከራስሽ ጋር ስትዝናኝ ነበር። እኔን ታዲያ እንዳንድ አፍቃሪ የእውነት ትዝ ብዬሽ ነበር? አየሽ እና አንቺ ያደረግሽውን ነገር እኔ በጥፍ ብከፍልሽ ምን ችግር አለው? መቼም የእውነት ይሄ ስህተት ነው ወይም ደግሞ ትልቅ ወንጀል ነው እንደማትዪኝ ተስፋ አደርጋለሁኝ። አላት ከዛ ችግር የለውም። ለዚህ ነገር ደግሞ ዋጋህን ነው የምሰጥህ። የእውነት እስር ቤት ታስሬ የምቀር መስሎ ከሆነ ብላ ስትለው፣ አታስቢቴ ነው አውቃለሁ። አንቺ በየቦታው ሰው አለሽ ከእስር ቤት የሚያስወጣሽ አታጭ ይሆናት። ነገር ግን ከዚህ በኋላ ህይወቴን ለማስተካከል እና ነገሮችን አስተካክዬ የራሴን ነገር ማበጀት እፈልጋለሁ በቃ ብሎ ቲናዬ ወደ እስር ቤት ወደ ከርቸለው ገባች። ኤዱ ኤደን እና አባዬ ተገናኝተው ዳኒ ባይኖርልኝ ኑሮ ምን እንደምልሽ አላቅም ነበር። የእኔ ልጅ እንደሆነ ሁሌም መቸኮል ነው፣ እዚህ ደረጃ የደረስነው ራሱ ነገሮችን እያበላሸብኝ በሱ ምክንያት ነው ብሎ አላት። እባክህ እንደዚህ አትበል አባዬ። የእውነቴን ነው የእውነቴን ነው ኤዱ። እስኪ እንደው ለፈጠረሽ ብለሽ ይህንን ልጅ የሆነ ነገር አድርጊው። ምን ማለት ነው ማለቴ ዳኒን እንደምንም ብለሽ ለመቅረብ እና ለመረዳት ሞክሪ። አውቃለሁ አውቃለሁኝ በጣም ትልቅ ስህተት ሰርቷል፣ ግን ከዚህ በኋላ ድጋሚ ስህተት የሚሰራ አይመስለኝም የኔ ልጅ ብሎ ሲላት፣ ግን እኮ አባዬ ማለቴ በጣም ጨካኝና አረመኔ ነው። በዛ ላይ እንዴት ከኔ ሌላ ሴት አቅፎ እኔ አቅፌው ሳድር ያ ነገር ትዝ አይለኝም እንዴ ብላ ስትለው አውቃለሁ የኔ ልጅ፣ ፍቅር እኮ እጅጉን ከባድ ነው፣ እጅጉን ኃያል ነው። ነገር ግን እስኪ ለምሳሌ አንቺ ሌላ ሕይወት ጀመርሽና እንበል ከዛ የእውነት ዳኒ አይናፍቅሽም? እሱማ እንዴት ነው ማይናፍቀኝ? እሱማ እንዴት ነው ማይናፍቀኝ? በደንብ ነው የሚናፍቀኝ። በጣም ብዙ ነገሮችን አብረን እኮ አሳልፈናል። አየሽ ታዲያ በኋላ ከመጸጸት ይልቅ አሁን ብትጠነቀቂ አይሻልሽም? እንደ ብለው አላት እሷም ደግሞ እሺ ለማንኛውም አስብበታለሁ አባዬ ብላ አለችው። ትሁቴ ትሁቴ እስኪ ንገረኝ ምን ታስቢያለሽ ወደፊት ብሎ አባባ ጠየቃት። ምን እንደምልህ አላቅም አባዬ። አሁን የእውነት ቲና ከእስር ቤት ትወጣለች አትወጣም የሚለው ነገር እጅጉን አሳስቦኛል። ግን የእውነት አሁን ላይ ገጠር ሂጄ መምጣት ትፈልጋለሁኝ ብላ አለችው። ቆይ ለምንድን ትሁቴ እኔ ያልገባኝ ነገር በባለፈውም ገጠር ገጠር ስትይ ነበረ እና ገጠር በምንድን ነው ብሎ ሲጠይቃት፣ እውነት ለመናገር ያው ገጠር ትዳር፣ ቤተሰቦቼ ትዳር ምናምን ምን አለ አባአባ ደነገጠ። ከዛን ምን ነው አባዬ ደነገጥ አለ። ምንም ቆይ ግን አንቺ የእውነት ከከተማ ምንም ከአንድ ሰውም እንኳ ፍቅር አልያዘሽም ብሎ ጠየቃት። እሱ ስለካ የገዛ ልጁን ካሌብን ሊያጋባ እየፈለገ ነበር። ከዛን አባዬ እኔ እኮ እዚህ የማውቀው እናንተንና እናንተን ነው ማለቴ፣ ያኔ ደላላ ቤት ሄድኩ፣ ደላላው ደግሞ እዚህ ቤት አስገባኝ። እድሜ ለእናንተ መልካም ሰዎች ስለሆናችሁ ጊዜም ቦታም አልቀያየርኩም እና ምን ጊዜ አለኝ ብለህ ነው ሌላ ወንድ የማይበት ብላ አለች። ካሌብ ካሌብና አባባ እያወሩ ያሉ እኔም ምለህቱ ቴኮ ገጠር ቴር ነው እንዴ? ትሂዳ ዊ ካሌብ፣ በቃ ሁሌ ይሄድ ትሂድ ከዚህ ሌላ ወሬ የለህም? እንዲ አባዬ። ታዲያ ልሂድ ያለን ሰው መያዝ ጥሩ ነው ብለ ታስባለህ? እንደዛ ማለት አይደለም ምክንያቱም ባለፈው ቲናን ለማናደድ ብለን እራት የጋበዝንለታ፣ እሺ፣ ያን ጊዜ እጅጉን ደስ ብሎህ ነበረ። እናስ ታዲያ እናማ፣ ምናልባት አሁንም ያ ስሜት ካለህና የእውነትም በሙሉ አይነት ትሁቴን የምታያት ከሆነ በጣም መልካም ሴት እኮ ናት። አረ፣ አባዬ እኔ በፍጹም እሷን አንድ ቀንም እንኳ አስቤያት አላውቅም። ነበር ታዲያ ምን ችግር አለው? መቼስ ቲና አለች አይደል? እንደ ገንዘብህን ብላ የቀረበች ይህች። ታዲያ ከሙያ ሙያ ከሴት ሴት፣ የሴት ወይዘሮ በራሷ ውበት የምትደነቅ ምንም ነገር የማትለቀለቅ በዛ ላይ ልቧ ንጹህ። ታዲያ ይቺ አትሆንህም እንዴ? ብሎ ሲለው፣ አስቤበት አላውቅም አባዬ፣ አስቤበት አላውቅም አባዬ እሰብበታ። በቃ እሺ፣ ለማንኛውም ይሄ ነው ይሄ ነው ብዬ ልወስንህ አልችልም ብላ አለችው። አባባ እስር ቤት ሄዶ ቲናን ለመጠየቅ፣ አየ ቲና፣ በቃ ሁሉ ነገር እንዳሳካሽው እንዳደረግሽው ሁሉ ነገር ይሳካልሻል ብለሽ አስበሽ ነበር አይደል? ምን እያልክ ነው? በቃ አስገባህኝ አይደል? ዳኔንም አታለህ፣ ካንተ ወገን አይደረግከው አይደል? ኖ እኔ እንኳ አላደረግኩትም። ነገር ግን የእኔ ምክር ሰርቷል መሰለኝ። ምን ማለት ነው? ያው አንቺ እና እሱ ካታለላችሁን በኋላ ቀስ ብዬ ዳኔን እያስረዳሁት ነበር እና ጥፋቱን አምኖ ጥፋቱን ተረድቶ ወደ ራሱ እየተመለሰ ነበር። ቆይ እኔ የምልሽ ቲና፣ የሰው ገንዘብስ ምን ያደርግልሻል? ካሊብን የመሰለ ትዳር፣ ኑሮሽ፣ ንጹሕ ፍቅርሽን ከማጣጣም ይልቅስ አውሬነትንና የኔን ገንዘብ ፈልገሽ ይሄ ጥሩ ነው ብለሽ ታስቢያለሽ። አባዬ በቃ ተወኝ። የምትፈልገውን ነገር አገኘህ አይደለም? አሁን ተወኝ። አይ ለምን ተውሻለሁ? የልጄ እኮ ሚስት ነበርሽ። ለወደፊቱ አንድ የሚጠቅምሽን ነገር ልንገድሽ። የሰውን ሀብት ስትመኝ እንዳታረጅ። መቼም ቢሆን የሰው የሰው ነው አይደለም? የሰው ልጄ የገዛ እናት አባትሽ እንኳ ሀብት ያንቺ አይደለም የአንቺ ሀብት ሰርተሽ ለፍተሽ ጥረሽ ግረሽ ያመጣሹ ሀብት ያነው፣ ላንቺ ብሎ አላት። ከዛን በቃ ተወኝሽ አሁን ብላ ወደ እዛው ስትገባ፣ ለማንኛውም እኔ አንችን አይደለሁም ይኸው ምግብ ይዤልሽ መጣሁኝ ብሎ ምግብ ሰጣት። አንተ ኮ ትመርዘው ይሆናል ብላ ስትለው፣ እኔ ያንችን አይደለሁ አንቺ ኮ ብዙ ነገር አድርገሽኛል። የተመረዘ ምግብ እንድሁም ምግብ ስበላ ብዙ ነገር አድርገሽኛል። እንዴ ቆይ አንተ ታስታውሳለህ እንዴ? ምን ነው እማላስታውስ መስሎሽ ነበር? አይደለም ይህንን አንቺ እና ዳኒ እንኳ ምን ስታረጉ እንደነበረ በደንብ አድርጌ ነው የማውቀው። ይህን ሁሉ ካሌብ ያውቃል። አዎና፣ አየሽ እንደት ተጫወትንብሽ። እኛም ተጫውተንብሻል። እና አንዳንድ ጊዜ በቀልን አንቺ ብቻ የምትበቀዩው ይመስልሽ ነበር። እኛም ተበቅለንሻል። ግን ከዚህ በኋላ ወደ ራስሽ ብትመለሽ ጥሩ ነው። እኔ እያረጀሁ ነው። ስለዚህ ከዚህ በኋላ ጭቅጭቅም ሆነ ነገር አልፈልግም ብሎ አላት። እመነኝ አባዬ ከዚህ እስር ቤት ወጣና ሁላችሁንም በቁማችሁ ነው የማነደው ብላ አለች ትሁቴ። ትሁትና ኤዱ እያወሩ ባሉበት ሰዓት እኔ ምልሽ ስለ ካሌብ ምን ይሰማሻል ብላ ጠየቀቻት ትሁቴን። ምን ማለት ነው ኤዱ? ቆይ ስለ ካሌብ ምን ሊሰማኝ ይችላል? ማለቴ ቆንጆ ነው፣ ጸባያተኛ ነው በዛ ላይ ደግሞ ቲና የምትባል ሚስትም አለችው። ያው አሁን ግን የለችም። እናስ እናማ አንቺ ግለሱ ምንም አይነት ስሜት የለሽም እንዴ? እንዴ ቆይ ምን ማለት ፈልገሽ ነው? እሱ እኮ ሰሬ ነው ታይትሁቴ ለምን እንደዚህ ታያለሽ? አለቻት ኤዱ ምን ማለት ፈልገሽ ነው እንዴ? እኔ ማልልሽ የፈለግኩት ቆንጆ ከሆነ ማጥመር ነው ለማለት ፈልጌ ነው። ኧረ እኔ ይህን ነገር አላስብበትም። አረ እባክሽ ተይኝ ታውቂያለሽ አባዬን የመሰለ አባት ይኖርሻል፣ ካሌብን የመሰለ ባል ይኖርሻል። አስቢበት፣ ተንከባከቢው፣ እናም ቦታ ብትሰጪው ጥሩ ነው ብላ ስትላት እሺ ለማንኛውም ያን ያህል ቃል ባልገባልሽም እሺ ብላ አለቻት። ዳኒና ካሌብ እንደ ጓደኛ ቁጭ ብለው ሲያወሩ እስኪ አተመልከታችሁትን እባክህ ጠበቅ አርገ ያዛት፣ ብሎ አለው። ውዴ ህያብ የዩቲዩብ ቤተሰቦቼ የዛሬው ይህን ይመስል ነበር። ላይክ፣ ሼር፣ ኮሜንት